የቤት ሰዎች እንደናቸው ከነጋው ሰላም አልhamdulillah ዛሬ ደግሞ የከበችው አሰራር ነው ማሳያችሁ ወይም እንደሞ በቀዝቃዛው ሲሆን ሞካ ማለት ነው። አብረን እንሳ ለቻናሉ አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንደተረሱ። የሚያስፈልገን በተመሳሳይ ቃ ስኳር አንድ ስኳር እንዴ ደግሞ በዚህቹ አንድ ከበች ነው፣ ሚስካፋ ማለት ነው። ሁን ስካፋ በዚሁ አንድ ውሃ

ሰዎች እንደምታዩት እንግዲህ በእንደዚህ በዚህ መልኩ ተዘጋጅቷል። ይህንን ሁሉንም ባንዴ ሌላ እንጠቀመው እንችላለን። ፍርጅ ውስጥ አስገም አስቀምጠዋለሁ ማለት ነው። በምፈልግ ሰዓት ከበሽንም፣ ከፈለኩኝ ሞካም ከፈለኩ፣ በምፈልግ ሰዓት እያወጣ ትጠቀማለሁ ማለት ነው። አሁን የምጠቀመው ሞካ ነው ኢንሻአላህ አብረን ቀዝቃዛ ወተት ነው ያው ተልጅ ቢኖረኝ ተልጅ ብጨምርበት አሪፍ ነው። ተልጅ የለኝም በቤታችን ማለት ነው። ወዶቼ እንዴት አያችሁት? እንደዚህ የሚያምር ሞካ ሰርቻለሁ ማለት ነው። ሰርሰን መጠቀም እንችላለን። እንደዚህ መልኩ። አመሰግናለሁ። የዛሬ ውጤት ይሄንን ይመስላል። አመሰግናለሁ። ወደ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የቀረውን የተረፈውን ክዳን ባለው እቃ ወደ ፍሪጃችን እናስገባለን። በምንፈልግ ሰዓት መጠቀም ነው።